ተመልካቾቻችን ከእረፍት ተመልሰናል። እየተከታተላችሁ የምትገኙት የሲኤምኤን ቴሌቪዥን ህያው ምስክር ሳምንታዊ ቴሌቪዥን ዝግጅታችን ነው። በተስፋ ብሮድካስቲንግ ኔትወርክ ባየር ላይ በሳተላይት የምትከታተሉን፣ እንደዚሁም በዩቲዩብ አድራሻችን የምትከታተሉን ይህ የዛሬ ሁለተኛው ሳምንት አራተኛውን ክፍል ፕሮግራም ነው። የምንቀጥለው ከወንድማችን ከወንድም ታሪኩ ጠና ጋር ምስክርነት እየሰጠን ነው። ከመካነ ሰላም ደቡብ ወሎ ድረስ መጥቶ ነው ምስክርነቱን እየሰጠን። እስቲ እንግዲህ የቀረውን ታሪክ ጨርስ እንግዲህ ልክ ባለቤት የባለቤቴ አባት ልክ ሮብለት ቀብረን፣ አሁን ምን እናድርግ የሚባል ነገር መጣ። ሰርጋ እሁድ አለ። ከዛ ደግሞ ለመምጣት እንትን አለና ከዛ ምን አሉ፣ እና የባለቤቴ እናት ሂዱ፣ በቃ እናንተ ሰርግና ሞት ያለ ነው ሂዱ ተባል። ከዛ እንግዲህ ሐሙስ ዕለት ተነሳ ከወልዲያ ሐሙስ ዕለት ስንነሳ መንገድ ላይ ደግሞ ሐሙስ ተነሳ ለሰርግ አንዳንዴ እንዲህ ዓይነት አጋጣሚ ምን የኔ ታሪክ ታሪክ ነው ታሪክ ጠንካራ ያለች ክርስቲያን ናልና፣ አሁን ከዛ በኋላ ተነሳን። ሐሙስ ዕለት እየመጣ እያለ ደሴ አካባቢ ስንደርስ አመማት፣ ውጊያ ነው፣ አመማት አመማት ከዛ ሐኪም ቤት እየገባው እኛ ወደ ሰርግ እየሄድ ነው፣ እሷ መማት ፌንት ወጣ። በቃ እንግዲህ ከሞትኩም ልሙት እንሂድ ዝም ብለን አለች። ከሐኪም ቤት ሄደን መርፌ ምንም ምንም በሽታ የለሽም አሏት። በቃ ከሞትኩም ልሙት እንሂድ አለችኝ። በቃ ወደ አዲስ አበባ ቀጠል ጉዞ። ልክ አዲስ አበባ ጉዞ ቀጥለን አርብ ቅዳሜ ዕለት አርብ ማታ ማታ ላይ ገባን አዲስ አበባ ዚ አክስቴ ጋ አክስቴ ጋ ገባን። ከዛ አርብ ማታ ገባን። ገብተዋል ተባለ እዚህ እና የሚጸልዩ ነበሩ። እዚህ አዲስ አበባ ስለኛ ሰርግ እና ምንድን አሉ፣ ምን ይሉ ነበር ሲጸልዩ? እግዚአብሔር እነዚህ ሰዎች ይዋጋል፣ እየተዋጋቸው ነው፣ እየተዋጋቸው ነው፣ ግን አይመታቸው። ግን እነሱ ዝም ብሎ ይመጣሉ፣ ግን ይዋጋቸዋል፣ አይመታቸውም። በቃ እነዚህ ሰዎች በቃ እንደዚህ ናቸው ብለው ይነግሯቸዋል። አሁን እነዚህ ደግሞ እንደዚህ አባቷ ሞተ ብዬ ስናገር ደግሞ እዚህ ተደግሰው ድግስ ምን እናድርግ ተባለ። ላይመጡ ይችላሉ ምን እናድርግ ተባለ። አይ ሌላ ሰው ንዳር በባል እየተዘጋጀ ካለ ሲባል እቃ ምንም አንተ። ከዛ በኋላ አርብ ላይ ቅዳሜ ላይ ገብተናል አልኩ፣ ገብተናል ተባለ። ሲወራ እኮ ቀላል ነው የዛ ሄኖክ። አንዱ ጊዜ ሄኖክ ነው ወንጌል የመሰከረልኝ እሱ ነው አንዱ ከሌሎች ሚዜ ደግሞ ከዚህ ዝም ብሎ አገልጋዮች ምና አርጓቸው እና ከዚም አርገው ከዛ በኋላ ሚዜዎች መጡ። ቅዳሜ መርካቶ ይሄን አርቲፊሻል ቀለበት ቬሎ ተከራየንና ና ከዛ በኋላ የሄኖክ አባት እዚ አቃቂ ናቸው፣ እና መኪና አላቸው። የሄኖክ አባት አቃቂ ናቸው፣ ትግራዊ ነው አንዱ ጎን እና እዛ ለሄደው እዛ አባቱ ጋር አባቱ ሀገር ሄዶ ነው እዛ ትምህርት የተማረው። ጤናውን እና እዚህ መኪና ተዘጋጅ ለሰርግ ለሙሽራ። ከዛ በኋላ ቅዳሜ ዕለት ተዘጋጅን ጨረስ። አሁን እሑድ ማታ እዚህ ካሳንቺስ እንትን ነበር ግብርና አዳራሽ የሚባል ፈርሶ ነው፣ እዛ ነበር ሰርጋችን። ባፕቲስት ቸርች ፓስተር ሀይለ ልዑል

ታክሲ መጣ። በታክሲ እንደገና ሄድን። ጎተራ እዚህ ገባል ከሳንችስ እዛ ስንገባ ሰርጉ ጢም ያለ ነው። እንግዲህ እቺ መከራ የሁባ ልጅ ናት። እኔ አሁን ቃል ኪዳን ሲያስገቡን ታገባታለሁ ያለኝ በደንብ አድርጌ አገባታለሁ፣ በደንብ አድርጌ ነው ማገባት አልኩኝ። መከራ ነው ብዙ ፈተና ያለፍንበት ነው። እና አሁን ከዛ ተጋባን ጨረስን። ቃል ኪዳን ፈጽመን ስንጨርስ ስንመለስ ማአት መኪና ወደ 19 ምናምን መኪና ነው ያጅቡን የተመለስ ነውና፣ እዚ ሙሎንጌ ለሆቴል አለ ቄራ ጋር እንትን አለ ካፍ እንትን ነገር አለ ሬስቶራንት ነገር የሙሎንጌ ጌስት ሃውስ አለ እዛ ነው ዝግጅት የተዘጋጀው። ከዛ ያን ጨረስን። እንግዲህ ከዛ በኋላ ያው በድል ጨረስን ማለት ነውና ተመልሰን እዛው አፋር ክልል ገባ። እንግዲህ አሁን እንግዲህ ተጋባ ባል ሚስት ገባ። አፋር ክልል ገባው። አፋር ክልል ላይ ውጊያ አለ፣ በጣም ውጊያ። ምንድነው ከገባው በኋላ እባብ በጣም ምንም ያሳድደኝ እባብ፣ እባብ በጣም እኔ። ያ መጀመሪያ የነገርኩ ታሪክ ነው ነው መሰለኝ። እንግዲህ የዛ መንፈስ ነው መሰለኝ። በጣም እባብ እንትን እላለሁና አንድ ጊዜ ክሊኒክ አለ እና ክሊኒኩ አጠገብ ውሃ አለ። እዛች ውሃ ጋ ገላይ ልታጠብ ወደ ሻወር ቤት ሲሄድ እዛች ሻወር እንትን ጋ እባቡ፣ እኔ ማታ ነው እንደዚህ ብልጭ ሳደርግ ልሻገር የሄድኩበት እግሬ የሚረገጥበት ቦታ ላይ የእባቡ ጭንቅላት አለ። እባብ በተፈጥሮ አይሰማም፣ ታውቃለህ? አይሰማም፣ ያያል እንጂ አይሰማም። ስለዚህ በዛ ዙሪ በኋላው እንደገና እኔ ረገኩት፣ መልሻ አሁንም ገደልከው? ገደልኩት። አንድ ጊዜ ደግሞ እዛው ያለ ከለዋን ላይ የሚባል ከተማ ነው ዋና ከተማ አሁን የዞን ማዕከል ሆኗል። እዛ ቸርች ለመመስረት እንትን ለማለት ቸርች ለማቋቋም ጠረጴዛ ወንበር ምናምን አሉ። ኮንስትራክሽን የሚመጡ ሰራተኞችም አሉ፣ መብራት የሚቀጥሉ ሰራተኞች አሉና እነሱ ክርስቲያኖች አሉና እነሱን ለማሰባሰብ ብዬ ቤት ተከራይ ሆ ተከራይ የሆነ አዛይ ስር የጎጆ ቤት የአፋር ቤት ያፈር ቤት ነው። ከላይ አፈር ነው እንትኑ አዎ፣ ቅዝቃዜ እንዲኖር ተብሎ አፈር ነው ከላይ እና እቺን ቤት የጂ ነና ወንበር ምናምን አርግባት። ከዛ አንድ ቀን ስገባ ቀፈፈኝ። እኔ ቀፈፈኝ ነው ቀፈፈኝ። ሲቀፈኝ ባትሪ ቦጋ አልኩ። ቤቱ ሳረግ ራላይ እንጨቱ ላይ ባቡ ተጠምጥሞ ራሱ ወደታች ነው፣ እልፍ ብል ጠቅ ነው የሚያደርገኝ እኔ አልፈራ። ከዛ ሰዓት አጋልኩ ቁር ሄድኩና ሰዓት እንትኑን አጋልኩና በዛች ሳረኩት፣ ከዛ እንትን ስለው እራሱን አላገኘትም ጠፋኝ። ተደበቀግን ተነቃቃን። በቃ ውጊያው ከባድ ነው እና አንድ ጊዜ ደግሞ የሆነ ወደ ወልዲያ ቤተሰቦቿ ጋር ሂጄ መሰረተ ክርስቶስ ቤተክርስቲያን ነው፣ አዳር ፕሮግራም ነው አዳር ፕሮግራም ያው ስለ ባብ እየመሰከርኩላቸው እያለ አዳር ፕሮግራም ላይ ፕሮግራም የሚመራው ዶክተር አለና ብዙ ነው። እዛች አዳር ፕሮግራም ላይ ታሪኩ ፓስተር ታሪኩ ደሴ ታውቀው መሰረተ ክርስቶስ እዛ እያለን ልክ እየመሰከርን እኔ በነጠላ ጫማ ነው ቁጭ ብያለሁኝ። ነጠላ ጫማ አድርጌ እባብ እንደዚህ ይኸው እንደዚህ አድርጌው እግዚአብሔር እንደዚህ አድርጎ ድል እንደሰጠኝ ምናምን እያልኩ ስለ ባብ እየመሰከርኩላችሁ እያለ ቤቱ እኮ ምርጥ ነው፣ በጣም በቀለም ያበደ ነው ምናምን ከዛ ዱብ ብሎ መሬት እዚህ ጋር እዚህ ጋ መሬት በቃ ጥቁር ባ ያ ሁሉ ሰው የለም። የከተማ ሰው ደግሞ የከተማ ሰው ያ ሁ የለም። ፕሮግራም መሪ የለም። ባዶ ዛ ቤት ደ ብቻ። እኔ እንግዲህ ያው ልማዴ መርገጥ ነው፣ ረገጥኩት። እና አቡና አግኝቶን ረግጣላችሁ ተብሎ በጣም ረግጫለሁ። በጣም ብዙ አሁን አንድ ጊዜ ደግሞ ባለቤቴ ወደ ሽንት ቤት ልትሄድ ስትል

ተነፍስብኛል። ከዛ እኔ አብጬ እንትን እላለሁ፣ ሞታለሁ። ወደ ከዛ ልክ እንደዛ ሲያደርግ እኔ ሄድኩና ሳይ በቃ እሱ ብፋለ ሲል በቃ ተነቃቃናልኩና በረጅም እንጨት ያሱን በቃ በጣም ብዙ ነገር ገድያለሁና፣ እና እግዚአብሔር እንደዚህ ነው ያሳልፈኝ እኔን ይሄ አንዱ እንትን ያለኝ ያኛው ነው። የአባብ ነው መሰል እንደዚያ ነገር እያመጣ ያለው ነው። ከዛ በኋላ እንግዲህ እግዚአብሔር ተመሰገነ። አፋር ክልል እያለ ለአገልግሎት በቃ ልውጣ አልኩኝ። አገልግሎት ማገልገል አለብኝ ብዬ እንደገና ባለቤቴ ምን እንውጣ አልኳት እና አሁን እዛ አፋር ክልል እያለ ቤተክርስቲያን የለህም፣ ብቻችሁን ናችሁ እንጂ ቤተክርስቲያን የለም። እነዚ ሰዎች አብረውን የሚያመልኩት ከንትን የመጡ ናቸው ለስራ የመጡ ኮንስትራክሽን ከተማ እየተመሰረተ ስለነበረ፣ የለም የለም ነበር በእኔ በነበርኩበት ነው። ስለዚህ አንተ ነህ አገልጋይ? አዎ፣ እኔ ሆነ እዛው ህክምናን እንሰራለን። እሷም ደግሞ አስተማሪ ናት፣ ዛን ትላለች። ከዛ በኋላ አንድ ልጅ ወልደናል፣ እዛ እያለ ማለት ነው። አሁን በቅድም የተመረቀችውን ልጃችንን ወልደህ ሁሉ አስመርቀል ስለዚህ ከዛ በኋላ አገልግሎት መውጣት አለብኝ ብዬ፣ አንድ ቀን እስቲ እግዚአብሔር ቃል የሚለኝ ምንድን የሚለኝ፣ ዝም ብሎ መውጣት የለም እና እግዚአብሔር ምን ትላለህ፣ ልውጣ ልውጣ የሚለውን ነገር ለማጣራት በቃ እዚያ አንድ ቀን ፕሮግራም ለመካፈል ወልዳ ሄድኩኝ መሰረተ ክርስቶስ ቸርች፣ እና እዛ ሲሄድ አንድ ልጅ ያለህ አለች። እዛ ጊዜ ነብይ እንደዚህ አይደለም የሚናገረው ከጉባኤው መካከል ተነስቶ ነው የሚናገረው እንጂ አሁን ያለ እንደዚህ አይደለም። ከጉባኤው መካከል አንድ ሰው አለ አገልግሎት ልውጣት እላለህ። አታይ አንተዋወቅም፣ ሴቷ እሷ ጋር በታምራ አንተዋወቅም። አገልግሎት ልውጣት እላለህ እየቧጨርክ ነው። እግዚአብሔር ግን እረፍ፣ ቁጭ በልጋዬ ብሎሃል አለች። ለኔ እንደሆነ በቃ መቶ ፐርሰንት እርግጠኛ ነኝና አንተዋወቅም። ከዛ በኋላ ነው ያወኳት ልጅቷንምና፣ ከዛ በኋላ ቁጭ አልኩ። ከስንት ጊዜ በኋላ ደግሞ አይ መውጣት አለብኝ አልኩ። መውጣት አለብኝ አልኩና የት ነው የምንወጣው? መቀሌ አሁንም ብለህ ማለት ነው ከስንት ጊዜ በኋላ ወጣን መቀሌ ሁለታችንም ስራችን ትጠን መሄድ እሷም ማስተማሪያውን ትታ እኔም ሕክምናውን ትቼ ወደ አገልግሎት ገባን እና ያኛውም የመሰከረልኝ ሄኖክ አበብሮ እዛው እሱም ደግሞ ስራውን ትቶ እሱም መጣ መቀሌ ላይ እና መቀሌ ላይ በጣም ጥሩ ማገልገል መጸለያ ስናገለግል በቃ ኖርን እዛ እና እዛ መቀሌ ላይ በጣም እንሰራ ነበርና፣ አንዳንድ ጊዜ እዛ ያሉ መናፍስት እንኳን መቀሌ ስትሄዱ የጠራችሁ ቤተክርስቲያን የለም። አዎ በቃ እኛ እናገልግል አላቸው፣ ጠሩ። ከዛ በኋላ የምንከፍላችሁ ክፍያ አምስት መቶ ብር ነው አሉ። አማኤል ፓፕቲስት አማኤል ፓፕቲስት ነው እንከፍላችሁ፣ አምስት መቶ ነው የምንከፍላቸው። ስለዚህ ይህን አምናችሁ አሉ። እሺ እንመጣለን፣ እግዚአብሔር እንታመናለን፣ እግዚአብሔር የሚያኖረው ችግር የለም እኛ መጣን። ያም ልጅ መጣ፣ ያም ሄኖክ አሁን ፓስተር የሆነ ይሆናል ያልኩህ ፕሪዝም ፊሎሺፕ አሁን እዛ መቀሌ ተጠሪ ነው እና ፓስተር ነው አሁን ዶክተርም ሆኗል መሰለኝ። አሁን እንደዛ እያለን እዛ እያገለገልን እያለ በቃ በጣም ጥሩ ነበር የምናገለግለው። እና በአገልግሎት ላይ አሁን መንገድ ላይ ስንሄድ ለስብከት ለወንጌል ሰጪ ከውጭ አጋንንት ሲያይ አንተ አማራ ይላል። አንተ አማራ ለምን መጣ እኛ ጋር ለምናገር መጣ ይላል በአማርኛ አጋንንቱ። ለምን መጣ እኛ ጋር ይለኛል። አሁን እኔ ልክ በሱ በዛ ስሄድ ሩቁ ሆኖ ነው በዛ ስሄድ በዚህ መጣ እንደዚህ እያለ በጣም ብዙ ነገር እንትን ነበርና እዛ ብዙ እግዚአብሔር አምላክ ነፍሳት ምዛ ሰጥቶናል። ብዙ ነገር ካገለገልን በኋላ አሁን ወደ አገሬ አገሬ ደግሞ እንግዲህ መረበዳ ነው። አሁን እንዳልኩ መካነ ሰላም ደቦሎ መካነ ሰላም የለም፣ ወንጌል የለም። ወንጌል ይገባል ይወጣል፣ ይገባል ይወጣል። በጣም አስቸጋሪ ነው እና ነውና ብዙ ጊዜ ሲሆን ወደ ቤተሰቦች አግኝቻለሁ እ ብዙ ጊዜ እጃለሁ በል ትቸው ነው እንጂ መሰከርክላቸው መጀመሪያ ጊዜ ሲያገኙ፣ አሁን ከዛ ከዱርዬነቱ ከአስቸጋሪነቱ እነሱም ደግሞ አይፈልጉም ነበር። ስትነግራቸው ምናሉ ስነግራቸው ይሄ ጴንጤ ሆነ ነው ጴንጤ ሆነ አይቀውም ያው ጴንጤ ይቻላል ነው የሚሉት ያው እንግዲህ ዱርዬም እያለ እንደዛም ይሆንክ እያለ እነሱ የሚፈልጉት ጴንጤ ሆነ ያው ይሻላል። አሁን አሁን ያልከኝ አሰብ ላይ እንትን ዱብቲ ላይ ያቺን የምትረዳኝን ሴትዮ ሄጀ ነበር። ልክ ጴንጤ እንደሆንኩኝ ሄድኩኝ፣ እሷ ጋር ውለታ ስላለብኝ ማለት ነው። ሄጀ ነበር። ሄጀ ስለነበረ ምን አለችኝ? ጴንጤ ከሆን ካልፈልግም ቤት እንደመጣለች፣ አ በቃ ቤት እንደመጣለች። ምክንያቱም ባለቤትም በዚህ ምክንያት እዛ ተገፍታ ነው የወጣችው ማለት አሁን፣ እዚህ መምህር ናት፣ ሃይስኩል መምህር ናት። አሁንና ከቤተሰቦቿ ተገፍታ ነው የወጣችው። እንዴት ተገፋች? ጴንጤ ልክ ስትሆን እዛ ዱቲ እግዚአብሔር ሲናገራት ከዛ ቤተሰቦቿ ተይ አሏት። አልተውም አለች። ተይ አልተውም ካልተውች እናባርርሻለን አሏት። አባሩኝ አለች። ች ማባረር አይደለም አስረን አስረን በቃ ብለው ስንት ቀን አሰሯት ቤት ውስጥ ቤት ውስጥ ብዙ ቀን አስረዋታል። አስረው ከዛ በኋላ የሆነ ነገር ልትሆንባቸው ስትል በቃ መልሰው ይፈቷት አሁን ወንድሟም ትንሽ ወንድሟም ትልቅ ወንድሟም በቃ ጠልተዋት በቃ አስወጧት ከቤት ከቤት ስትወጣ የት ነው ያረፈችው ወገኖች ቤት ነው አሁን ወገኖች ቤት እያለች የትምህርት እድል አስራት ያክል ነበረች እና የትምህርት እድል መጣላት የትምህርት እድል መቶላት ደሴ መምህራን ማሰልጠኛ ገባች ልክ ከዛ እንደወጣች ነው እኔ ጋር የተገናኘው አሁን ወንድሟም በክርስቶስ ሆኗል። እህቷም በክርስቶስ ልጇም በክርስቶስ ሆናለች። የሚገርም ነገር እና እግዚአብሔር እናመሰግናለን። በጣም እና ብዙ ነገር ነው እና ከዛ ልክ ከመቀሌ እንትን እንዳል ወደ ቤተሰብ ሄጄ ጠይቂያቸው መጣለሁ እንጂ ብዙም እንዛ እንትን አልም። እና ስጠይቃቸው የሚሉህ ነገር ጴንጤ ሆንክ? ስሉ ጴንጤማ ምን ያደርጋል ጴንጤ ምንድን ነች? ውሻናትን የሚሉት እ ሆነ ስለዚህ ከዛ ከመቀሌ ወደ ቤተሰብ ወደዛው እንሄድ እንደገና ብለን ወደ ቤተሰብ መጠ ወደ ሀገር ገባው ማለት ነው። እንደገና ስራ ገባ መልሰን፣ እኔም በህክምና ገባው፣ እሷም በአስተማሪነት እዛው ገባች። አሁን በዛ እያለን እንግዲህ እዛም እግዚአብሔር ይመስገን ሁለተኛ ልጅ ልወለድን፣ እንደገና ሶስተኛ፣ አራት ልጆች አራት ልጆች አሉኝ አሁን። አንዷ በቀደም ተመረቀች፣ ምን እንደተመረቀችው በህግ በህግ አንዷ በህግ ተመረቀች። ሁለተኛው ደግሞ እዚህ የአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ሁለተኛው መተማሪ ነው። ሌሎች ደግሞ ስምንትና አምስተኛ ክፍል ቤት ናቸው። እና እግዚአብሔር አምላክ እናመሰግናለን። ስለዚህ ረድቶናል እግዚአብሔር አምላክ። እኔ የሚገርመኝ የሚገርመኝ ነገር በጣም የሚገርመኝ እንደው እግዚአብሔር ዓለም ሳይፈጠር እንደሚያቀን የዛ ጊዜ ሁሉ ጥበቃ አሁን ሰይጣን እናቴ ገዱ እኔ አደለሁም የእናትና የእናቴ ናት። ታሪኩ ነው ይሄ። ልጄን ቀጣይ ትበል እንጂ ሰይጣን ገሏታል፣ ወንድሜን ገሏ፣ በቃ አርጎ ግን እግዚአብሔር ግን እኔ ጥበቃው ስላለ እዚህ ደርሻለሁ እና ያ ሁሉ መከራ አልፎ እዚህ የደረስኩት እግዚአብሔር ጥበቃ ስለሆነ የእግዚአብሔር ጥበቃ ነው። አሁን ስለዚህ እኛ አሁን ያለንበት አካባቢ ትልቁ ምስክርነቴ፣ እኛ ያለንበት አካባቢ ወንጌል ይመጣል ይሄዳሉ ወንጌል ይመጣል ይሄዳል። እዛ የሚቆም ቸርች አልነበረም። እና አሁን በቅርብ ነው ሙሉ ወንጌል ወደኛ ገብቶ አሁን ከሙሉ ወንጌል ስር ያለ ነው። እና እግዚአብሔር አምላክ እዛ አሁን ሙሉ ወንጌል አለ፣ ግን ወደዚህኛው ወደ ገጠር የሚመጣ ሰው ብዙ የለም። ወደ ገጠር ከተማ ነው አዲስ አበባ ነው። አሁን ሁሉ ሰው ብዙ ወንጌል ወደ ተሰራጨበት ነው ሰው የሚሮጠው እና ይሄኛውን አቁመው እኔ እንደው ወደ ገጠር ቢመጡ ወደ ሰሜን ቢመጡ ነው የምለው። ተስ እንግዲህ አገልጋዮች የምትሰሙ ይሄንን ነው ወንጌል እንግዲህ ብዙ ጊዜ አገልጋዮች ሲመጡ ወደ ደቡብ ብዙ ክርስቲያን አለ ብለው እዛ ይሄዳሉ። ወንጌል መሰበቅ ያለበት ብዙ ክርስቲያን ወዳለው ሳይሆን ወንጌል ወዳልደረሰበት ነው። ስለዚህ እንደሰማችሁት ያው መካን ሰላም፣ እንደዛ አካባቢ ወደ ሰሜን እኔ መሄጃ ይቻለው አንድ ሰው የማታገኙበት ቦታ አለ ሰሜን። ስለዚህ ይህንን ታሳቢ ያድርጉ። ግን እንደው በዚህ የወንጌል አገልግሎት ውስጥ በተለይ በመካነ ሰላም ወንጌል ስንሰብኩ ከጋጠመ አስገራሚ ገጠመኞች ውስጥ እዛ ማይረሳ ሰው መስማት አለበት የምትለው ነገር ካለ ያው ወንጌል ስንሰብክ የግድ ነው ቤታችን በጣራ መመታቱ ግድ ነው፣ መመታት መደብደቡ አለ። ወንጌል አንድ ጊዜ ወንጌል እየተሰራ እያለ በቃ ወገኖችን መተዋቸዋለ በድንጋ እዛው እዛው እዛው ያሉ ሰዎች ከሌላ አሁን እኛ አሁን እዛው ስለተወለድን ምንም ማድረግ አይችሉም። እኛው ሌላ ነገር ይመጣባቸዋል። እና ሌላው ግን ወንጌል የሚሰብክ ከተገኘ ይመታል። አሁን አሁን ትንሽ ሻል ይላል፣ ሃይማኖት እንትኑም ትንሽ እኛም በድፍረት ስለገባንበት በቃ ምንም እንትን ነው አሁን። እና ግድ ነው ወንጌል ስትሰብክ መከራ አለ። መከራውን ደግሞ እንቀበለዋለን፣ ችግር የለውም እሱ ግን እንደ እኔ እኔ የሚለው የሌሎች አገልጋዮች ሌሎች እንደ ቤተ ክርስቲያኖች ሌሎች ሌሎች ወደዛ ቢመጡ አሁን ሰው ወደ አለ ነው የሚያስተምሩ ነው ሰዎች ትፈልጋላችሁ? የለንም፣ አገልጋይ የለንም። አሁን አገልጋይ ይመጣል፣ አሁን ከዛ በኋላ ይሄዳል። እዛ አካባቢ እንደ ሌላው አካባቢ አይሆንም። ዋጋ ይፈልጋል፣ ዋጋ ያስከፍላል፣ ዋጋ ያስከፍላል። አሁን ባድን ጊዜ ፍሬ ማፍራት አይገኝም። አንድ ሰው ለማግኘት ብዙ መሮጥ አለብህ ብዙ መስራት ብዙ መጸለይ አለብህ። ካልተጸለየ ብዙ ነገር ካልተሰራ አይገኝም ሰው እና ስለዚህ ያለው ነገር ወደኛ የሚመጣው ሰው በዛ ነገር ቢሆን ጥሩ ነው እላለሁ። ግን የሙሉ ወንጌል የሚል ስማ ይዛችኋል። አጥቢያ ነች እኮ አጥቢያ ነች። ስለዚህ ዋናው ቢሮ እናንተን የሚረዳበት አገልጋይ በመላክ ወይ ደግሞ በመክፈል አይረዳችሁም። እኛ የለን እንደዛ እርዳታ የለም። ዋናው ሄድ ኦፊስ ሄድ ኦፊሱ የሚረዳን በሀሳብ ነው እንጂ በገንዘብም እንደውም እኛ በፈሰስ እንልካለን ወደ ዋናው ቢሮ። እናንተ ካለን ከአስራቱ ከምናገኘው ነገር የቤት ኪራይ ይከፍላለን። አገልጋይ ደግሞ አንድ አገልጋይ ሹመን ነበር። እሱም በትምህርት የደብን። አሁን በትምህርት ሲጨርስ ደግሞ ወደኛው ይመጣል። መሪጌታ ዳዊት መኮንን ይባላል። ስለዚህ እሱ አሁን ሲመጣ ደግሞ እኛን ይከፍላለን። ነበረ ነው ወደ ጌታ ማመስክሮለት ነው። እዛው ተወላጅ ነው። እዛው ተወላጅ ነው። እዛው ውስጥ ማመሰክርለት ያው እንግዲህ ጌታ ነው እንግዲህ። እና ወደ እናንተ መጣ ተቀላቅሎ አሁን ትምህርት ገብቶ ነው ወንትን እየተማረ በራሱ በግሉ ማለት ነው። የት ነው ያለው አሁን? ወደ ሸዋረቢት አካባቢ ነው ያለው፣ እዛ ነው ያለው። ስለዚህ እሱ አሁን ሲመጣ እኛ ሆነን የምንከፍለው ከስርዓታችን ከመባው ከምናገኘው ነገር ፈንድ ማፈላለግ ከምናገኘው ነው የምናመልክበት ቤት ያው፣ እንግዲህ ቪዲዮም ስላለ በኋላ ታሳይልን አለ። በዛ አካውንት አለን፣ በዛ ቢረዱን ነው የምንለው። አሁን እርዳታ የምናመልክበት ቤት የለን፣ በየት ነው ዛሬ? ነው ኪራይ ነው አሁን። ኪራዩ ደግሞ ልቀቁ ልሸጠው ነው አለ፣ ልሸጠው ነው ስላለ የምናመልክበት የለንም። ወደፊትምን አሁን እዛ አካባቢ መቶም የተለያዩ ይሄዳልም ይወጣልም ይመቶም ሁለት መቶም ምን ሆነበት? ቀን አለና በአባል መዝግባቸው ያዘጋቸው አካባቢ ነዋሪ ከዛው ሰራተኛ ማለት ነው። በዩኒቨርሲቲ በምንም የሚመጡ አሉ። ዩኒቨርሲቲ ስላለ መቅደላ አምባ ዩኒቨርሲቲ የሚባለው እዛ ነው። እና አሁን በእንትኑ ምክንያት ተዘግቶ ነው፣ ለጊዜው ተዘግቶ ነው እንጂ አለ ይከፈታል ብለን እናስባል። ይሄ ነው ያለው። እንግዲህ በጣም ጥሩ ነው። ወደ ማጠቃልሉ እየመጣን ነው እና ምናልባት መይህ ሳልናገር አለፍኩት የምትለው ነገር ካለ መናገር የምትፈልገው ነገር ካለ ለ እኔ ሳልናገር አለፍኩት የምለው ነገር ወገኖች ወደ እኛ ይምጡ ነው። እኛ ወደ ሰሜን ይምጡ፣ ወደ ሰሜን። አዎ፣ ወደ ጎጃም፣ ወደ ሰሜን፣ ወደ ወሎ፣ ወደ ትግራይ ወደ አፋር ይሄዱ። ወደ ደቡብ ወደ ደቡብ የሚለው ነገር ደቡብ ደርሷል። ይሄን ነው ምለው፣ እኔ በጣም ምለው ይሄን ነው አሁን፣ መተው አገልግለው የሚመለሱ ብቻ ሳይሆኑ፣ መተው፣ አዎ ስራ ይስሩ፣ ሚሽነሪዎች መተው ቁጭ ብለው የሚሰሩን የምትፈልጉት፣ አዎ፣ መተው የሚሰሩም የሚያገለግሉ፣ በምንም መንገድ ይሁን ብቻ ለማገልገል ይምጡ ነው። በውስጥም በውጭ የሚሆን ለማገልገል ይምጡ ነው። ወደዛ ፊታችሁን አዙሩ፣ ወደኛ ምላ አሳባለሁ ነው እሺ በጣም ነው የማመሰግነው ወንድማችን ታሪኩ ጠና ከመካነ ሰላም ወደ ወንጌል ቤተክርስቲያን ከዛ ድረስ ተጉዘ መጥተህ ይህንን ምስክርነት ስለሰጠህን እግዚአብሔር ይባርክ። እግዚአብሔር እንግዲህ ከአንተ ጋር ይሆን። አሜን። አሜን። እናመሰግናለን። ተባረኩ። አሜን። እንግዲህ ተመልካቾቻችን በሁለት ሳምንት አራት ክፍል ያቀረብንላችሁ ምስክርነት በዚህ ይጠናቀቃል። እንግዲህ በዚህ የቀረበላችሁ መልእክት በተለይ ደግሞ ለቤተክርስቲያናት እና ለሚኒስትሪዎች በተለይ ደግሞ ሚሽነሪ ለምትልቁ ሰሜን አካባቢ፣ ያው እንደሰማችሁት ከፍተኛ የሆነ የአገልግሎት የአገልጋዮች እጥረት እንደዚሁም ደግሞ የትምህርት ጥረት ስላለ፣ ወደዛ እንድትልኩ ያው አድራሻውን አስቀምጠናል። ቤተ ክርስቲያኗን ማገዝ መርዳት የሚፈልጉ ሰዎችን አድራሻችንን አስቀምጠናል። በዛ መተባበር ትችላላችሁ። በተረፈ የሚቀጥለው ሳምንት በሌላ እንግዳ እንገናኛለን። ያመለጣችሁን ክፍል ለማግኘት ሲኤምኤንቲቪ ኢትዮጵያ ብላችሁ ገብታችሁ ሰብስክራይ አድርጉ። የሚቀጥለው ሳምንት በሌላ እንግዳ እስከምንገናኝ የሚሰናበታችሁ ተስፋዬ ካሳሁን ነኝ። እስከ ሳምንት ድረስ እግዚአብሔር ይባርካችሁ።